እንጨት ፈላጭ ነው። በጣም መስኩለር ነው። ቆርጦ ጨርሷል እና በወኔ በጀግንነት የቆመ ምስል ነው። ታደሰ ማሩ ይባላል ይህንን የቀረጸው ሰው እናስታውሳለሁ እና በደርግ ጊዜ ነው እና የለውጥ ሀሳብ አለው። ግንድ ሲቆረጥ የአድዋን በልማት ስም ካጣናቸው የአዲስ አበባ የአደባባይ ቅርሶች መካከል የሜክሲኮ አደባባይ ኪና ሐውልት አንዱ ነው። አን ኤምፕሎይመንት ነው ርዕሱ። በዘይት ቀለም ነው የሰራው በጣም እጅግ ግላዊነት አለው። በዛሬው ዝግጅታችን ወደ አዲስ አበባ ዩኒቨርሲቲ ስነ ጥበባት ኮሌጅ አለ ፈለገ ሰላም የስነ ስዕል ትምህርት ቤት ጎራ ብለን ጉብኝት የምናደርግ ይሆናል። በተለምዶ ግንፍሌ ተብሎ ወደሚጠራው ሰፈር ቁልቁል ከወረድም በኋላ መስቀለኛው መንገድ ጋር ከመድረሳችን በፊት ባለው የአስፓልት መንገድ በምታስገባው ጠበብ ያለውን መንገድ ተከትለን በመግባት ነው ይህን አንጋፋ የስነስዕል ተቋም የምናገኘው። በዚህ ኮሌጅ ውስጥ በርከት ያሉ ኢትዮጵያዊ መስህብ ያላቸው ልዩ ልዩ ቅርሶች ተከማሽተው ይገኛሉ። ይህ የስነ ጥበብ ትምህርት ቤት የተመሰረተው በሺ ዘጠኝ መቶ ሀምሳ አመተ ምህረት ሲሆን የመጀመሪያው የትምህርት ቤቱ መስራች ሰዓሊ አለ ፈለገ ሰላም ከቺካጎ ዩኒቨርሲቲ ለአራት አመታት ተምረው ከመጡ በኋላ ነበር ይህን የመጀመሪያውን የስነ ጥበብ ትምህርት ቤት ያቋቋሙት። በድህረ ምረቃ ተማሪዎችን ተቀብሎ ያስተምራል። ወደ ትምህርት ቤት ቅጥር ግቢ ውስጥ እንደገባን በስተቀኝ በኩል የተማሪዎች የመኝታ ክፍል፣ ቢሮዎችና ቤተ ሙከራዎች የሚታዩ ሲሆን በስተግራ በኩል የተለያዩ የስዕል ስራዎች ስቶር ይገኛል። ከትምህርት ቤቱ ኃላፊዎችና መምህራን ጋር በመሆን እነዚህን የታሪክ አሻራዎቻችንን አብረን የምንጎበኝ ይሆናል። የዩ ኪታባ በላለሁ በዚህ ትምህርት ቤት ውስጥ መምህር እና የድረ መረቃ ፕሮግራም የማስተባበሪ የዚህ ተቋም መሰራረት ምን ይመስላል ከሚለው እንነሳል። ያው እንደሚታወቀው የትምህርት ቤት የተቋቋመው በኃይለ ስላሴ ዘመነ መንግስት ነው። ወቅቱም አስራ ዘጠኝ ሀምሳ ዓመተ ምህረት ሐምሌ አስራ ስድስት የልደት በዓላቸው ቀን ነው። ልደታቸውን በሚያከሩበት ቀን ነው ነው የተመረቀው ኦፊሻሊ። ከዛም ቀጥሎ እንግዲህ በአስራ ዘጠኝ ሀምሳ አንድ ዓመተ ምህረት በአዲሱ ዓመት ላይ እንግዲህ የመጀመሪያ ተማሪዎችን ቅበዳ ፕሮግራም በማድረግ ትምህርቱን እንግዲህ ከዛን ጊዜ ጀምሮ ማስተማርና በማሰልጠን እንግዲህ እዚህ ደረጃ ደርሷል ማለት ይቻላል። እዚሁ ላይ አለፈለገ ማን ናቸው? ያለፈለገ ብዙ ሰው የሚጠሩ አይደለም፣ ምክንያቱም ያው እንግዲህ በፍሬያቸውም ስለሚቆጠሩ ነው። አለፈለገ ሰላም የዚህ ትምህርት ቤት መስራች፣ የመጀመሪያው መስራች እና ትምህርት ቤቶች ያስተዳድሩ የነበሩ ናቸው። ከተወሰነ አመት ድረስ ዘልቀዋል። በተጓዳኝም በመምህርነትም ያገለግሉ ነበር እና እንግዲህ ትንሽ እሳቸውን በተወሰነ ቃልና በተወሰነ ጊዜ መግለጽ ከባድ ቢሆንም እሳቸው ተቋሙ ጭምር ናቸው ማለት ይቻላል። ኡስማን ሀሰን ይባላለው በዚህ ግቢ ውስጥ መምህርና የዲዛይን ዲፓርትመንት ወይም የዲዛይን ትምህርት ክፍል ኃላፊ የዲዛይን ትምህርት ቤት ላይ በመምህርነት ነው እያገለገልክ የምትገኙ ና ተማሪዎች ወደ እናንተ ለመግባት ምን ምን አይነት መስፈርቶችን ማሟላት ይኖርባቸዋል የሚለውን ደግሞ ከዲዛይን ጋር አያይዘህ ብታነሳል። በመጀመሪያ ዲግሪ ፕሮግራሙ ላይ ወደ አምስት የሚጠጉ ፕሮግራሞች አሉ። ከነዛ ፕሮግራሞች ውስጥ አንዱ የኢንዱስትሪያል ዲዛይን ዲፓርትመንት ነው። በዛ ውስጥ ደግሞ በጣም ብዙ የሚሰሩ ስራዎች አሉ። በተለይ የዲዛይን ዘርፉ እንደሚታወቀው በጣም ሰፊ ከመሆኑ አንጻር በዚህ ትምህርት ክፍል ውስጥ በካሪኩለም የተካተቱ እንደ ጆለሪ ዲዛይን፣ ፕሮዳክት ዲዛይን፣ ፈርኒቸር ዲዛይን፣ ላይት ዲዛይን፣ ግራፊክ ዲዛይን፣ ፓኬጅ ዲዛይን እና ሌሎችም የዲዛይን ዘርፎችን የሚነካኩ ትምህርቶች ይሰጣሉ። ልጆቹ እንደ የትኛውም የዩኒቨርሲቲ ትምህርት የዩኒቨርሲቲ መግቢያ ውጤት አምጥተው ይመጣሉ። ግን ፍላጎትና ዝንባሌ ብቻውን በቂ ስላልሆነ ሆነ ተፈትነው ከዚህ ጋር እኩያ የሆነ ችሎታ ሲኖራቸው በምርጫቸው ወደ ትምህርት ክፍሉ ይመጣሉ እና በሚኖራቸው አራት ዓመት ቆይታ እነዚህን ቅድም የጠቀስኳቸውን ትምህርቶች ወስደው ለውጤት ሲበቁ እናስመርቃለን ማለት ነው። የዲዛይን ክፍልን ነው እያገለገል የምትገኝ በመምህርነት። በየት ባለ መልኩ ደግሞ እዚሁ ተቋም ላይ ተማሪ ነበርክ። ይህን የስነ ስዕል ትምህርት ቤት በተማሪነት ዘመን እንዴት ተመለከትከው? ዳግም ከበደ ይባላል። አለ ፈለገ ሰላም እና ዲዛይን ትምህርት ቤት ውስጥ መምህር። በትምህርት ቆይታዬ ውስጥ በትምህርት ቤቱ በሚሰጠው የአንደኛ ዓመት ትምህርት የሁሉንም የትምህርት አይነት በመነካካ መልኩ ነው የምሰጠው። ቤዚክ የሆኑ የትምህርት ኮርሶች ይሰጣሉ። ቅርጽን በተመለከተ ግራፊክስ ዲዛይን አካባቢም ያለው እሱንም የሚመለከት የምሰጥ፣ በፔይንቲንግም ያለው ስለ ቤዚክ ዲዛይንም አጠቃላይ ነገሮችን ለአንድ አርቲስት እንደ አርቲስት ትልቅ የሆነ አርቲስት እንደሆን ግባቶች ለዛ መሆኑ አንደኛ ዓመት ላይ እንወስዳለን። ከዛ ሁለተኛ ዓመት ላይ ደግሞ ስፔሻላይዝ እያደረግን ወደ ዲዛይን የሚሄደው ወደ ዲዛይን እሱንም መምህራኖች ተማሪዎች በሚያመጡት ውጤት ለይተው ነው ወደየትምህርት ክፍሉ የሚመደቡት እና እኔም ወደ ዲዛይን ዲፓርትመንት ተመድቤ በምርጫችን የተኛው ትምህርት ክፍል ብማር ነው ጥሩ የሚለውን በራሳችን ወስነን በመምህራኖች እገዛ ታክሎበት በደንብ የራሳችን ዲፓርትመንት ከወሰነ በኋላ መጨረሻ ላይ የዲዛይኑ ዲዛይን የሚያስፈልገውን የትምህርት ሙሉ ትምህርቱን ይሰጣል። የፔንትጉም እንደዛው እና በዛ ሂደት ውስጥ አልፌ ነው አሁን በመንበርነት እያገለገልኩ ይህ ተቋም በርካታ የስዕል የኪነ ጥበብ ባለሙያዎችን ለሀገራችን አፍርቷልና አንተ በዚህ ሙያ ላይ ቆይታል፣ ካልተሳሳትኩና እንደው የምታስታውሳቸው በአለም አቀፍ ደረጃ በሀገራችን እነማንን ማንሳት ይቻላል? እንግዲህ አንዱን ጠቅሶ አንዱ መቶ ባይቻልም፣ ግን እንደው በጣም በህይወት ካሉትም ተብሎ ከነበሩ በጣም በርካታ ሰዎች መጥቀስ ይቻላል። እንደ ወደ አብሮ የመቀመጥልኝ በርካታ ምሳሌ የሆኑ አሪያ የሆኑ መንገድ የቀየሱ ታላቅ ሰዎች ከተማሪነት እስከ መመርነት ከዛም ደግሞ አለም አቀፍ የስነጥበብ እንቅስቃሴ ውስጥ ትልቅ ሚና ያበረከቱ ሰዎች እንደ ገብረክርስቶስ ደስታ በመመርነት በተማሪነት እንኳን እንጃ አላስታውስም። በመመርነት እንግዲህ እንደነ ስክንድር ቦጎሲያን ያሉ የታላላቅ እንግዲህ እስካሁን ድረስ ስመጥር የሆኑ በስማቸው ተቋም የተመሰረተ በአሳሳር ዘይቤያቸው፣ በአሳሰባቸው፣ በፍልስፍናቸው በስነጥበብ ሀሳቢያቸው ባላቸው የዓለም አቀፍ ያሳሰብ ቅኝት እስካሁን ድረስ ተጽዕኖቸው መደብዘዝ ያልቻለ ሰዎች አሉ። በመምህርነትም በዚ ሊዎችም አሉ እንግዲህ ታላቅ ሰዎች እንደነ በህይወት ያሉ እስካሁን ድረስ በስነ ጥበብ ልምምድ ውስጥ ያሉ ነፍሳቸውን የማንድነት ታደሰ በላይነህ የነበሩ በርካታ ናቸው። እንግዲህ ደስታ ታደሰ፣ መስፍን ተማሪ አሻራ ማሳረፍ በስነ ስለ የሞከሩ ግለሰቦች እንደው ሰዴቆ ሰሮፍ እዚህ በቅርባችን ያሉት፣ እንደገና ደግሞ ከወጣቱ ደግሞ ወጣ ብለው በርካታ ወጣቶች አሉ። ደረበገቡ ተሰማ ያሉትን ብዙ ሰው የሚያውቃቸው እና ሌላውን አድማጭ ሙላበት አያይዘን፣ ይህ ተቋም እሱ እንዳለው በርካታ የስዕል ባለሙያዎችን ለሀገራችን ብሎ ለአለም አትርፏልና እንደው የኢትዮጵያን ባህል ካልቸር ለተቀረው አለም ከማስተዋወቅ አንጻር ያበረከተው ሚና እንዴት ታይዋል? ከጥበቡ ዘርፎች የምስላዊ ቋንቋው በጣም ብዙ ሀሳብ የሚከማችበት በኪነ ሐውልትም ቢሆን አንድ ምልክት ሊሆን ይችላል እንጂ፣ በውስጡ ግን በጣም ሰፊ ብዙ መጽሐፎች የሚወጡት ሀሳብ ተሸክሞ ሊቆም ይችላል። በተለይ ደግሞ ፐብሊክ ስፔሶች ላይ የሚቆሙ በየስቱዲዮም ያሉት ሰው ያላየ ያልዳሰሳቸው ወይም ደግሞ ያልመረመራቸው በጣም ብዙ የጥበብ ስራዎች አሉ። ቅድም እየው ሲገልጸው እንደነበረው አርት ስኩል ኢትዮጵያም ብቻ ሳይሆን ከአፍሪካ ትልቅ ለአህጉሩ ምልክት የሚሆን ብዙ ጥበቦች የሚፈለፈሉበት ብዙ ስራ የሚሰሩ ሰዎች የሚበቁበት ትልቅ ተቋም ሳሊያን፣ ቀራጺያን እና ሌሎችም የጥበብ ዘርፎች ላይ ያሉ ምሁራን ሰዎችን ከማብቃት ውጭ እንደገና እነሱም ራሳቸው ለዚች ሀገር ብዙ የጥበብ ስራዎች አፍርተዋል። በዓለም አቀፍ ደረጃም የሚታወቁ እዚሁም በአገር ደረጃ የሚታወቁ በጣም ብዙ ስራዎች ተሰርተዋል። ሰፊ ምርምር አሁን ያለው እንዳለ ሆኖ ሰፊ ምርምር ይፈልጋሉ። መጻፍ ይጠበቃል። ሁሉም ላይብረሪዎች ውስጥ የሚገኙ ስለ እነዚህ ሰዓልያኖች ስለዚህ ትምህርት ቤት ታላቅነት የሚያወሱ ብዙ ነገሮች መሰራት ይጠበቅበታል። አንተም እንግዲህ ስትመጣ እንዳየኸው ነው። ይሄ ግቢው የሚገኝበት ቦታ በጣም አስቸጋሪ ከመሆኑ አንጻር ብዙዎቹ እዚህ ግቢ ስሙን እና ስራውን ነው እንጂ የሚያውቁት ቤት አቅጣጫ ነው ምናምን እያሉ እንትን ለማለት ለማግኘት ቦታውን ትንሽ ይቸገራል። በዚህ ቦታ አድርጋችሁ አለ ፈለገ ስነ ጥበብ ትምህርት ቤት መምጣት ትችላላችሁ። ቤት በቤት አቅጣጫ ልምታደረ ምሳሌ እንግዲህ ያው ግቢው ዞሮ ዞሮ በእንግዲህ በአራት ኪሎ ዩኒቨርሲቲ ማዕቀፍ ውስጥ ነው ያለው በትልቁ የአራት ኪሎ ግቢ ማዕቀፍ ሰው የሚያውቀው የአራት ኪሎ ዩኒቨርሲቲ መግቢያው በታች በስላሴ በኩል አንድ እዚህ ከመገናኛ ወደ ዋናው መጣ ባለው መንገድ፣ ሁለት ደግሞ በኩል ቀጥታ ቤት ወደ አምስት ኪሎ በስተቀኝ በኩል ግን ቤት አለች በእሷ ጥፍ ብሎ ወደ መልሶ ወደ ግንፍሌ በሚያስወርድ ነው መንገድ መታጠፊያ ጫፏ ላይ ቀጠን ያለች መንገድ አለች። መንገዷ ጠባብ ነው፣ ሰውያ ባታርቅ ጠበብ ጠበብ የምትል መንገድ ነች፣ እና በእሷ በኩል ነው መግቢያው። ደስ የሚለው ግን ምንድነው የስፍራው ሰዋራነትን የሚገልጸው ግቢ በማህበረሰቡ መኖሪያ መካከል እና ሰፈር የሚገኝ በመሆኑ አንጻር እና የአካባቢ ማህበረሰቡ ከስነጥበብ ትምህርት ቤት ጋር በጣም ቁርኝ ስላለው ማንም ሰው እዛ መጥቶ ስነ ጥበብ ትምህርት ቤት ወይም አርተ ስኩል ቢል የማያውቅ የለም። ውስጡ ሲገባ ግን የተለየ ኤንቫይሮንመንት ነው። ሲገባ ግን በጣም ሰፊ ነው። አዲስ አበባ እኛ እንደ ዲዛይን ዲፓርትመንት ዲፓርትመንቱ ፋብላብ የሚባል አለ፣ ፋብሪኬሽን ላቦራቶሪ። አሁንም ሌሎችን ወርክሾፖች እያሰፋን ነው ያለ ነው። በቅርብም የተቋቋመ ጀውለሪ ዲዛይንም አለ። እንዲሁ በፋሽኑም በሌሎች እንትኖችም እንደዚህ እያሰፋን ነው ያለው። ተማሪዎች ስነ ጥበብ ትምህርት ቤት ውስጥ ገብተው በስዕሉ እንዳለው ሁሉ በዲዛይንም ያለው በስዕል የተገለጸውን ወደ ተግባር የሚቀይሩበት ለምሳሌ ፕሮዳክት ዲዛይን ከሆነ እዚሁ ፋብሪኬሽን ላቦራቶሪ ውስጥ የሰሩትን የዲዛይን ፕሮዳክት ማምረት እንዲችሉ፣ የጆለሪ ዲዛይን ኮርስም እንደዛው ስትሰጥ የሰሩትን ዲዛይን ያደረጉትን የጆለሪ ዲዛይን ከማቴሪያል ባህሪ አንጻር ጀምሮ ከጀምስቶን ባሄር አንጻር ጀምሮ ሁሉ አጠቃላይ እንትኑን ነው የሚማሩት፣ እና መማር ብቻም ሳይሆን እንዴት መሰራት እንደሚችልም ጭምርም ነው እዚህ የሚማሩትና፣ ለወደፊትም በዲፓርትመንቱ ስር ያሉትን ሌሎችን እንደ ፋሽን የመሳሰሉትንም እንደዛ እያሳደግን ነው። ሌሎችም ተጨማሪ እያደረግን እናሰፋዋለን። ለትምህርት ቤቱም እንደ ትልቅ እንትን የሚነሳው አንዱ የፋሽን ነውና የዲዛይን ነው እና ያንን ለማሳደግ ትምህርት ቤቱን በደንብ እየሰራ ነው ያው

በዚህ ግቢ ውስጥ በጀርባ በኩል ከሚገኘው የመናፈሻ ፓርክ ላይ የሚታዩ ልዩ ልዩ ኪነ ቅርጾችን የምንጎበኘው ይሆናል። በተለያዩ ቀራጽያን የተሰሩ የኢትዮጵያን የቀደመና የአሁን ታሪክን ሰንደው የያዙ ቅርጻ ቅርጾችን በዚህ ፓርክ ውስጥ ዘርዘር ብለው ቆመው እንመለከታለን። አዳና አስተባባሪነት ነው። እንደገና ከነበሩበት እንደገና እንደዚህ ቆመው የምታዩት ሁለት

በጣም ትልቅ ወጥ የሆነ በድርሰቱ የተዋጣለት እንግዲህ ይህን ያህል ዘመን እንግዲህ ያው እንደምናውቀውን አንድ ህንጻ እንኳን በስንት ኢንጂነሪንግና ሳይንስ እና በዚ ዘመን ባፈራው ማቴሪያል ተሰጥቶ ስንት ሳምንታት እንደሚቆይ የምናውቀው ነው። እና የማቴሪያል እውቀታቸውንም አብረት ያለ ስራው ላይ ብቻ ሳይሆን እንዴት አርጎ እስካሁን መቆየት የሚችልበት በጣም ጄ መሳ ነው የምታየው። እና አንድ ትልቅ ትምህርት ቤቱ መሆኑ ምን ትረማት ይቻላል። ይሄ ቀርጽ ነው ትምህርት ቤታችን፣ መምህር እንደዚህ ትልቅ ሰዓሊ እንዴት አሁን አሰፋ የሰራው በተማሪ ዘማሪ የሰራው ቅርጽ ነው እንግዲህ እንደምታዩ ሰዎች ዋናው ገጸ ባህሪ የሆነው የሚጎናው የሚገናው አጼ ቴዎድሮስ ናቸው። ነገር ግን ተማሪ እንግዲህ የራሱ ደሳስ ገብርኤል ከጀርባ አድርጎ ጋሻ ጃግሬ አድርጎ ከፊት ከኋላ በሶስቱ ማዕዘን አንድ ላይ ህብረት ፈጥሮ አቆሙ

ውብ በሆነ ግሪን ስፔስ ላይ በደንብ ተጠንተው ያረፉ የጥበብ ስራዎች ናቸው። የአሰራር መንገዳቸውም እንደ ባለሙያ የተለያዩ ቴክኒኮች የሚታዩበት በአቋቋማቸው፣ በቅርጻቸው፣ በታሪክ አወቃቀራቸው ወይም ደግሞ በያዙት ኮንቴንት ወይም ሀሳብ የተለያዩ እድሜያቸውም አሁንም ወደ መጀመሪያ አካባቢ ያየነው ሀርበርት ሳይለር የሰራውን ስንመለከት እና አሁን ደግሞ ወደ በተማሪነት ጊዜ የተሰሩትንም ስራዎች ስንመለከት የተለያየ ዘመንን ያሳያል። ይዘው የሚነሱትም ሀሳብ የተለያየ ሀሳብ ያሳያል። እንግዲህ ይህ የምናውቀው ሞኑመንት እንግዲህ ማንም የአዲስ አበባ ነዋሪም ሆነ ከአዲስ አበባ ውጭ ወጣ ገባ የሚለው እንግዲህ ኢትዮጵያ የሚያውቀው ቦታው የሚያስታውሰው አንድ የሜክሲኮ አደባባይ የሚባለው የውሃ ገበታ የነበረበት ቦታ ላይ እንግዲህ የዚህ የኢትዮጵያ እና የሜክሲኮ ወዳጅነት መታሰ የማድረግ ነው። ንጉስ ሳ የሜክሲኮ አደባባይን አለ ፈለገ ሰላም ግቢ ውስጥ አግኝተነዋል። እንግዲህ መታወሻ ይላል፣ ለሜክሲኮ አደባባይና እንደ ዋዛ ላጣናቸው ቅርሶች ይላል። በልማት ስም ካጣናቸው የአዲስ አበባ የአደባባይ ቅርሶች መካከል የሜክሲኮ አደባባይ ኪናዋ ወልት አንዱ ነው። በ1950 ዓ ም ተመርቆ ከ63 ስልሳ ሶስት ዓመታት በኋላ በ2003 ዓ ም ፈረሰ ከፍረስራሹ ስር አንዲቷን ጀልባ በማዳን በአንድ በኩል ታሪክ ነጋሪ ወዲያውም ደግሞ በአዲስ ውበት ሌላ የሐሴት ምንጭ ይሆን ዘንድ ታስቦና ተቀናብሮ በየካቲት 2012 ዓ ም በዚህ መልክ ተገነባ፣ ይላል ጽሁፉ ገልጾታል። እንግዲህ በአጠቃላይ ሀሳቡን ዘርዘር ለማድረግ እንግዲህ እንደ ይሄ በልማስ እንግዲህ ከተነሱት አንደኛው አንዱ ቅርፅ ነው ከሶስት ክንፎች ውስጥ እና በጣም ተጥሎ ቶ በቀለ ሲያልፍ ነው እንግዲህ ያየው። ይህንን አስሮ ይመጣና ተመልሶ ይህ ቅርስ እኮ ነው። ነገ ማስታወሻ እንደ ከፎቶ ውጭ የሚጨበጥ ነገር የለም ነገ ደግሞ እንደዚህ እንደሉ ሲቆፈርን ማናገኘው ታሪክ ከሚሆን በእጅ ያለ ተብሎ መተርጎም ቦታ ይቻላል ከሚል ሳቤ ነው። ከመብሰልሰልም ነው ከጥያቄ የሚመጣው ከቁጭትም ጭምር ነው እና ተመልሶ እንደገና ሲ ሲሄድ እንግዲህ እሱ እንደነገረን ነው። ተመልሶ ሲሄድ ሁለተኛ እና ሶስተኛውን ፈራርሶ ቁራሌዎች ነው የሚባሉ እግ መዘልፋ ና ለማውጣት ዋናው ኢምፖርታንት በኪሎ የሚሸጠው ነገር ነው እንጂ የሀሳብ ኪሎ ስለማይመዘን እሱን በጅ የሚመዘነ ለማውጣት ሲሞክሩ ነው ደርሰው እንግዲህ ይሄ ብቻ ተረፈ። ሌላው እንግዲህ ያው አፈር ድሜ ነው የበላው እና ያንን እዚያም ቶ እንደምታየው እንግዲህ በሁለት የዛኛውን አጽሞች በሁለት አጽም አዋቁ ይህም ከነስ ይገዋል ብሶ አንድም እንደ ጥላ አንድም እንደ አጽም አንድ አንትሮፖሎጂካል ነገር እንድናየው እና እንድንጠይቅ እና እንደ ጥላም እንዲከተል ነው። እና አጠቃላይ ማለት በየጊዜው የምናደርገውን ነገር ይጠቅመናል እያልን የምናደርገው ነገር ሌላውን ማጥፋት ላይ ከሆነ እንዴት ነው የሚቆመው? ስ ዛሬ ነገር ጥላላ ምን ዋስትና እንዳለው ነው። በዚህ አጋጣሚ ከልብ እናመሰግናቸዋለን። ስለዚህ አንድ የአዲስ አበባ ዲኤንኤ እዚህ ግቢ ውስጥ መጥቶ ታገኙታላችሁ ለማለት። በነገራችን ላይ አድማጮች፣ ይህ ዲፕሎማሲያዊ ሀውልት ንጉሰ ነገስት አጼ ኃይለስላሴ ከጄኔቫው ንግግራቸው በኋላ ሜክሲኮ ለኢትዮጵያ ወግና በመቆሟ ምስጋና ለማቅረብ ሜክሲኮ ሄደው ነበር። በሜክሲኮ ቆይታቸውም የኢትዮጵያ አደባባይ የሚል ያያሉ። በዚህም ይገረማሉ። ቆይታቸውን አጠናቀው ከተመለሱ በኋላም ሜክሲኮ ለኢትዮጵያ ባላት የተለየ አክብሮትና ፍቅር ብሎም ላሳየችው አለኝታነት መታሰቢያ ይሁን ዘንድ ቀድሞ ማይጨው አደባባይ ይባል የነበረውን ሜክሲኮ አደባባይ በማለት ነበር ይህን ቅርጽ በስፍራ ያቆሙት። ወደ ስዕል ጋለሪው ጎራ ብለን ጋለሪ ውስጥ የሚገኘውን የተማሪዎችን የስዕል ውጤት የአለ የስነ ስዕል ኮሌጅ ዳይሬክተር ከሆኑት ከአቶ አገኘው አዳነ ጋር አብረን የምንጎበኘናል። እዚህ የምታያቸው በተለያየ ዘመን የተለያዩ ምሩቃን መምህራን የሰሯቸው የጥበብ ስራዎች ናቸው። የአሁን ስራዎች ናቸው። አንዳንዶቹ የሙከራ ናቸው። አንዳንዶቹ የመመረቂያ ማሟያ ፕሮጀክቶች ናቸው። ጋርደኑ በአዲስ መልክ በዚህ ሁኔታ የተሰራው ባለፈው አንድ አመት ውስጥ ነው። ዲዛይን ያደረገው ጋርደኑን ዞማ ቤተ መዘክር ይባላል። ይሄ እንዲሰራ ያዘዙትና ፋይናንስ ያደረጉት ደግሞ ጠቅላይ ሚኒስትር ዶክተር አብይ ናቸው። እንደምታየው አሁን በጣም ኮምፎርታብል ነው። ለመማር ማስተማር በጣም ምቹ ነው። ሰዎች ሲመጡ በጣም መንፈሳቸውን የሚያድስ በሀገር በቀል እጽዋት የምች መድኃኒት የጥብስቅበል፣ የፍራፍሬ ምናምን አለው እና ኢኮሎጂው በጣም ተቀይሯል። ድሮ ማናያቸው ማንሰማቸው የወፍ ድምጾች፣ ነፍሳት፣ ቢራቢሮ፣ ንብ ሲመጣ ጠራኑ ራሱ ግቢ ስለዚህ ለልጆቹ ለተማሪዎቹ በጣም የተመቸ ሁኔታ ኢንስፓየር የሚያደረግ አካባቢ ሆኗል ማለት ነው። የመንገዶቹ አካሄድም እንዲሁ ባህላዊ እንዲሆን የገጠር ወይም የእኛ ነባር የዲዛይን ሀሳብ የያዘ ነው። ይሄ እንግዲህ እንጨት ፈላጭ ነው። በጣም ስኩላር ነው። ቆርጦ ጨርሷል። እና በወኔ በጀግንነት የቆመ ምስል ነው። ታደሰ ማሩ ይባላል ይሄንን የቀረጸው ሰው እናስታውሳለሁ። እና በደርግ ጊዜ ነው። እና የለውጥ ሀሳብ አለው። ግንድ ሲቆረጥ እየመረጠን ነው እናስቀረው። ተማሪዎች ሁሉ የሰሩትን ብና ብና ብናቆም ግቢው አይበቃም። የተመጠነ ሲሆን ነው ጥሩ ነገር የሚጣፍጠው ወይም ጥቅሙ የሚታየው። የተሻሉ የሚባሉ ተማሪዎችን የሚያነቃቁ በኢመደበኛ መንገድ የሚያስተምሩ ተማሪዎች አሁን የቅርጽ ተማሪዎች ከዚህ ይማራሉ። በሌላ በኩል ደግሞ ከየዘመኑ የትምህርት ቤቱን የለውጥ ሂደት፣ የእንቅስቃሴ አይነት፣ የትምህርት ስርዓት ለውጥ የሚጠቁሙ ናቸው። ከወጥ ድንጋይም የተቀረጹ ሀውልቶች አሉ ግቢ ውስጥ፣ ከብረትም የተቀረጹ አሉ። የነሐስ ቅርጽም ብዙ ባይሆን አለ። በጣም አርት ስኩል ውስጥ እንግዲህ ተሳኩ ከሚባሉ ስታይላይዝድ ይሄ በተለየ ቃና ጥበባዊ ቃና ተሰርፎ ከነባሩ የአፍሪካ ወይ የኢትዮጵያ ጥንታዊ አሳሳል ፈሊጥ ጋር ግንኙነት ያለው ግን በጣም ዘመናዊ አገላለጽ የተከተለ ነው። እናትና ልጅ ናቸው። ና ፊት ለፊት መሆን የነበረበት ቅርጽ ነው። አለ ፈለገ ሰላም ይባላሉ። የእሳቸው መታሰቢያ ቅርጽ ነው፣ በብሮንዝ የተሰራ የእሳቸው አስተሳሰብ በዘጠና አመታቸው አካባቢ ሞዴል የተደረገ ሀውልት ነው። ይሄ እንደምታየው በጣም ብርሃን ከሁሉ አቅጣጫ የሚገባበት ለስዕል ተብሎ የተሰራ ልጆች፣ ተማሪዎች ኤግዚቢት ማድረግንም እንዲለማመዱ የተለያዩ አመታዊ ዝግጅቶችን ለማድረግ የምንጠቀምበት ቦታ ነው። የላይኛው የምታየው ክፍል ሙዚቃን የሚጫወቱበት በጣም ድምፅ ሰብስቦ ወደ ቤት ውስጥ የማስገባት እንትን ያለው ነው። በጣም የተለየ ዲዛይን ነው። አርኪቴክቱ ይህንን ሁሉ ታሳቢ አድርጎ ነው የሰራው። እንደምታየው በት በርካታ ተማሪ ተማሪዎች ስራዎች ይታያሉ። በህትመት ጥበብ የተሰሩ አሉ። የቀለም ቅብ ስራዎች አሉ። ኖቲስ ቦርድ ላይ አይመስልም አይደል? አለም ላይ አለም ውስጥ ነው አንዲት ገንጣት የሚፈልጉ ነው የሚመስሉት። በጣም ፓወርፉል ስዕል ነው። ዳዊት ንጉሴ ይባላል። አን ኤምፕሎይመንት ነው ርዕሱ። ዘይት ቀለም ነው የሰራው። በጣም እጅግ ግላዊነት አለው። እንደ በአንድ ትምህርት ቤት ቢማሩ በአንድ ዲሲፕሊን ውስጥ የሚያጠኑ ቢሆኑ እንደ ዝንባሌያቸውና እንደ መጡበት ባህልና ዝግጅት የራሳቸው አመለካከት የራሳቸው ትርጉም የራሳቸው አስተሳሰብ የራሳቸው የመናገሪያ ስልት ያዳብራሉ። ለስልሳ ተማሪ በአንዴ ከማድረስ ይለያል። እያንዳንዱን ተማሪ ለብቻ እንደ ጠባዩና እንደ ዝንባሌው ማቴሪያል እያዘጋጁ ኮሚኒኬት ማድረግን ይጠይቃል። በጣም አድካሚ የሚያደርገው የስዕል እና ኤክስፔንሲቭ ውድ ነው የሚያስብለው የስዕል ትምህርትን አንዱ ይሄ ነው። መምህራን ለአንድ ተማሪ የሚሰጡት ጊዜ መኖር አለበት። ከነዛ ሁሉ የትምህርት ክፍሎችና የመስሪያ ክፍሎች የተገኙ ውጤቶች ወይም ስራዎች እዚህ ኤግዚቢት ይሆናሉ።